ውድ ቤተሰቦች፣ ሰው ሲጠፋ አይፈለግም እንዴ? ምነው ጠፋሽ፣ በሰላም ነው ወይ? ምነው እስኪ አንዴ ብቅ በይና እንሽ፣ አምሮብሻል፣ ከስተሻል፣ ጠቁረሻል፣ ቀንተሻል ያለ ማለታችሁ በጣም ታዝቤቻለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ለነስጥልኝ። ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? በእያላችሁበት አላህ ሰላምታ አናዝነት አይላችሁ ለማለት ወዳለው ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ካለፈን በኋላም ቢሆን እንኳን አደረሳችሁ ብያለሁ። እንኳን አደረሳችሁ ብያችሁ አለቅን። በነገራችን ላይ አልተመቸኝም ነበር ዛሬ ግን የገባሁት ናፍቃችሁኝ። እንደው ረመዳን እንዴት አድርጎ ይዟችኋል? ጾሙ እንዴት እያደረጋችሁ ነው? እንደው ከስታችኋል፣ ነታችኋል? ውድ ቤተሰቦች ብዬ ጠይቃችሁ ነው ኔ አላስችለኝም ብሎ ብቅ ያልኩት። እናንተ ማ አድረስታችሁኛል ማለት ነው። ውድ ቤተሰቦች እንደናችሁ፣ ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው ወይ? ረመዳን እንዴት ነው? እንዴት እያስኬዳችሁት ነው? ጾሙ እንዴት ነው? ሊያልቀብነው አይደለ? ረመዳን እንግዲህ በጣም ደስ የሚልና የምንወደው ወር ስለሆነ ወራቱም ደግሞ በነገራችን ላይ ማለት ነው ቶሎ ቶሎ ነው የሚያልቀው፣ ቶሎ ቶሎ ነው የሚያልቀው። እና እንግዲህ ዛሬ ስንት ቀን ተነሳለን ማለት ነው? ዛሬ አስር ቀን አነሳንለት ማለት ነው። ረመዳን በጣም እኔ እንጃ፣ ረመዳን አንድ ቀን ከተባለ ማለት ነው አንድ ቀን ተጾምንለት እንዳለ በቃ ቶሎ ቶሎ ነው ማለት ነው የሚሮጠው። ስብሓን አላህ በጣም ተወዳጅ ወር፣ የፍቅር ወር ስለሆነ ማለት ነው ረመዳን እና እንዴት አድርጓችኋል? ጾሙ እንዴት ነው? እንዴት አድርጋችሁ እየጾማችሁት ነው? ውድ ቤተሰቦች፣ በተለይ በውጭ ሀገር ያላችሁ የመዳም ቅመሞች ከነው ጀምሮ ማለት ነው ረመዳን በጣም በእርግጥ ደስ ይላል። ያው ስራው አድካሚ ቢሆንም ወሩ ደስ የሚል የፍቅር ወር ስለሆነ በእርግጥ ስራውን ቢከብደንም አይከብደንም። በቃ ደስ ይላል ማለት ነው። አይከብድም። በቃ እውነት ነው የምላቸው ይረመዳል በቃ የተከበረ ወርና ፍቅር የሆነ ወር ደስ የሚል ወር ስለሆነ ነው እንጂ እንደረመዳን ረመዳን እንግዲህ አድካሚ ስራ የለም ማለት ነው። እንግዲህ የመዳም ቅመሞች ታቁት አላችሁ እንኳን እኛ እና የመዳም ቅመሞች በሀገር ውስጥ ያሉት በታሪኩ ያቁታልና ስራውን ያዝኑልናል። ግን አልሐምዱሊላ በጣም ተወዳጅ ወር፣ ቅልል ያለ ደስ የሚል ወር ስለሆነ በእርግጥ ስራው እኛ መስሎ አይታይም ማለት ነው። ቢከብድም በቃ ምንም መስሎ አይታይም። አይዲ ቀን ግን ዝም ብሎ ቀን ግን ስራው ሲከብድን በጣም እንነጫነጫለን፣ እንበሳጫለን። የረመዳን ወር ግን እውነት ነው፣ ከረመዳን ወር የከበደ ስራ የለም ግን በጣም ደስ ብሎን በፍቅር ነው በቃ የምናሳልፈው የምንጾመው የምንሰራው ማለት ነው። እና ውድ ቤተሰቦቼ በድጋሚ እንኳን ማደረሳችሁ እንኳን ጾሙስ እንደት ነው? ለማለት ነው ማለት ነው። ዛሬ ብቅ ያልኩት ጠፍቻለሁ። እንግዲህ ሁላችሁም የምታውቁት የረመዳን ወር በጣም ቢዚ ነን። ያው ከስንት አንዳንዶች ምንጊዜ ብቅ ልትሉ ትችላላችሁ። አሁን እኔ በበኩሌ ወላሂ እምላችሁ በጣም ስራ ይበዛል ማለት ነው እና እንደዚህ ቁጭ ብዬ ቪዲዮ መስራት ለመስራት አልቻልኩም ማለት ነው። ዛሬ ራሱ ናፍቃችሁ ነው ብቅ ያልኩት ማለት ነው እና ምን ለማለት ነው፣ ረመዳኑ ከተፈታ በኋላ ቀን በቀን እንሻላ ባላ ፍቃድ እንገናኛለን ማለት ነው። ውድ ቤተሰቦቼ እንሻላ በኢዝኒላህ፣ እንደምታውቁት ደግሞ ረመዳን ወር ፍትፈት አይለም እንግዲህ ነብስያችንን ማሸነፍ አለብን። ረመዳን ወር የተከበረ ወር፣ የሀቅ የምንሰራበት ወር ነው። መቸም ቀን ቢሆን ረመዳን ብቻ ሳይሆን አይቀርም ሰራበት ያኔ ሁሉም ቀን ቢሆን ወንጀል ስሩ ማለት አይደለም፣ ግን የረመዳን ደግሞ ለየት ይላል። አፋችንን ሰትረን ከሁሉ ነገር ተቃ ተጠብቀን ወደ ሶላታችንና በቃ ጾማችን የጾም ነው። ወደ ሶላታችን በጥቅሉ ሁሌም ቢሆን ያ ማለት ነው። ግን ረመዳን ወር በቃ ሁሉ ነገር በጣም ይሰጥራችኋል። እንደዚህ አሁን ፍትፈታ ምናምን የሚባል ነገር ፊትኑ ረመዳን ሲገባ ፍቃደኛ አይደለሁም። ምክንያቱም አእምሯችሁ ወደ በቃ ይወሳወሳል። ጥሩ አይደለም። ጾማችሁ ይበላሻል። ስለዚህ ረመዳን ጨዋታም እኮ ሲበዛ ቀልዶች ሲበዙ ታውቃላችሁ አይደለ? ጨዋታና ቀልድም ሲበዛ ጥሩ አይደለም። ከልክ ያሳልፈናል። ያሳልፈናልና ያያ እንዳይደረግ እና ጾማችን እንዳይበላሽ ጭምር ነው። በነገራችን ላይ ያው እኛ እንግዲህ እዚህ ለሁሉም ነላል ነገር ለመስራት አልመቸኝ ካለ ብዙ ስራዎችን ፍትፈታዎችን ስለምንሰራ ያ ደግሞ ለጾማችንን ያበላሽብናል ብዬ ስላሰብኩ ነው። እንደኔ እንደኔ ያንን ረመዳን ውስጥ ትንሽ ተቆጥቢያለሁ ማለት ነው። ከዛም በኋላ እንግዲህ ያው ቀልድ ጨዋታ ስለሆነ አለ እዛ በኋላ እንፈተፍተዋለን እንጫወታለን ማለት ነው፣ ከረመዳን በኋላ አሁን ግን ውድ ቤተሰቦች ሶላታችንን እና ጾማችንን በአክብሮ ጠንቀቅ ብለን ወደ አላህ የምናደርስበት ወቅት ብቻና ብቻ ስለሆነው እንግዲህ ሁላችንንም እንግዲህ አላህ ተዓላ ከሁሉም ወንጀል ይጠብቀን። ጾማችንንም እንግዲህ አላህ ተዓላ እንግዲህ ጾማቸውን ከተቀበላቸው ጋር አላህ ይደብልቀን ማለት ነው። ውድ ቤተሰቦች፣ እንደገና የክርስትና እምነት ተከታዮች እህት ወንድሞቻችንም እኛው ጋር እየጾሙ መሰለኝ ባልሳሳታር እየጾሙ ነው መሰለኝ። እናንተም ጾም ላይ ናችሁ፣ እኛም ጾም ላይ ነን። እንግዲህ ለሀገራችን ጸሎት፣ ዱዓ እያደረግን ሀገራችን ሰላም እንዳደርግልን እኛም ከስደት ዓለም እንድንወጣ ሀገራችን ሰላም ሆኖ ተረጋግቶ በፍቅር በሰላም በቃ እንድንኖር ሁላችንም የምንጸልይበት ዱዓ የምናደርግበት ወቅት ነው ማለት ነው። ዘረኝነትን ወደዛ ብለን ሁላችንም በፍቅር በሰላም እንድንኖር ዱዓ አድርገን ለሀገራችን ለሰላሙ እንድመለስልን ጾማችንን እየጾመን እንዘልቃለን ማለት ነው። ከረመዳን በኋላ እን